ብዙ ልብ ሰባሪ ታሪኮች ብዙም ችላ የተባሉ ነፍሶች መኖሪያቸው መገኛቸው እዚህ ነው ፍጹም ጨለማ የነገሰበት ሰዎች እንደ ጉንዳን እርስ በርስ ተዛዝለው ለቀናት ሳይሆን አመታትን የሚያሳልፉበት ቀኖች አላልፈም ብሏቸው ሰዎች ራሳቸው የሚያልፉበት እንጥፍጣፊ ነፃነት የሌለበት ትክክለኛው የምድር ሲኦል እዚህ አለን ማንም የሆኑ ማን ወንጀል መፈጸሙ ከተረጋገጠ ራስን እዚህ ቦታ ማግኘቱ ግልጽ ነው። እዚህ ወንጀለኛ ተብለው ወደ ማረሚያ ቤት ወረዱ ማለት ሲኦልን በምድር እንዳዩት ነው። ረሃብ ፣ በሽታና ሞት ዕለት ዕለት እዚህ አሉ። እናም የሚጋፈጡት ሰውንና አስፈሪውን ጥቃቱን ብቻ አይደለም፣ ሞትንም ጭምር እንጂ። በመላው ዓለም መንግሥታት ለወንጀለኛ ዜጎቻቸው የተለያዩ እስር ቤቶችን ይገነባሉ። አንዳንዶቹ ለታራሚዎቻቸው ሰብአዊ አያያዝን ሲያሳዩ፣ ብዙዎቹ ደግሞ አሰቃቂ የሆኑ ግርፋቶችንና ማስራብን እንደ ማረሚያ መንገድ በመጠቀም ታሳሪዎችን ከሞት ጋር ያገናኟቸዋል። አስቡት ሴቶች ሲሆኑ ደግሞ ሁኔታዎች ምን ያህል ሊከፉ እንደሚችሉ። ንጹሕ የመጠጥ ውሃ የሌለበት ምግብም ቢሆን እንደ ነገሩ ተደርገው በቀን አንድ ጊዜ ብቻ የሚያገኙበት መጸዳጃ ቤት ፈጽሞ የሌለበት በሽታ እንደ ሰደድ እሳት የሚዛመትበት ብዙ የሴቶች እስር ቤቶች በአፍሪካችን ምድር አሉ። በቆይታችን በአስከፊነታቸውና በስቃያቸው መጠን ወደር የላቸውም የተባሉትን ከአንድ እስከ አስር ያሉትን የሴቶች ማረሚያ ቤቶችን እንተዋወቃለን። አስረኛ ተብሎ የተለየው የሴቶች እስር ቤት የደቡብ አፍሪካው ፖልዝመር እስር ቤት ነው። ሶስት ሺህ የሚሆኑ ታራሚዎችን እንዲስ ተደርጎ የተሰራ ቢሆንም በአሁኑ ሰዓት ከሰባት ሺህ በላይ ታራሚዎችን አጉሮ ይዟል። አብዛኞቹ በዚህ ያሉ ታራሚዎች የቆዳ ኢንፌክሽን የመተንፈሻ አካል በሽታ ተጠቂዎች ናቸው። የአካል ብቻ ሳይሆን የአይምሮም ታማሚ ሆኗል። ካሉበት ሁኔታ አንጻር በየቀኑ በዚህ እስር ቤት ለመኖር ጦርነት አለ። ታራሚዎች ስልጣን ለመያዝና የበላይ ለመሆን ደሞም የጾታ ጥቃት በጠባቂዎቻቸው ይደርስባቸዋል። እናም ሁል ጊዜ ፍርሃትና ስጋት። ህክምና የለም። በጣም በቀላሉ ታክመው ሊድኑት የሚችል በሽታም እዚህ አደገኛና ገዳይ ነው። ምክንያቱም ህክምና ማግኘት አይችሉም። በዚህም ብዙዎች ሕይወታቸውን አጥተዋል። ዘጠነኛ ላይ የተቀመጠው ደግሞ ላንጋታ የተባለው የኬንያ የሴቶች እስር ቤት ነው። እዚህም ሁኔታዎች በጣም የከፉ ናቸው። ሰው ከሰው ላይ ተደራርቦ ያለበት ብርሃን የሌለበት ነው። 800 ሰው እንዲስ ተደርገው ቢሰራም አሁን ከ2500 በላይ ሴት ታራሚዎችን ይዟል። የተሻለ የመጠጥ ውሃ የመጸዳጃ ቤት ለመጠቀም ሆነ ህክምና ለማግኘት ሙስና ይጠየቃሉ። መክፈል ከቻሉ እነዚህን ያገኛሉ። እናም የላንጋታ እስር ቤት የወንጀለኞች እስር ቤት ሳይሆን የድሃዎች እስር ቤት ይባላል። ጥበቃዎች ከቃላት ማሸማቀቅ እስከ አካላዊ ጥቃት ያደርሳሉ በየቀኑ ። ረሃብ የዘወትር ሐቅ ነው። ምንም ያህል ቆሻሻ ቢሆንም የተገኘው ውሃ እዚህ ይጠጣል። ስምንተኛ የደቡብ ሱዳኑ ጁባ ማዕከላዊ እስር ቤት ነው። ይህ እስር ቤት በዋና ከተማዋ እምብርት ላይ ይገኛል። ብዙ ልብ ሰባሪ ታሪኮች፣ ብዙ ፍትህ ያጡ ድምፆችና ችላ የተባሉ ሴቶችንም ይዟል። ስፍራው 500 ታራሚዎችን ብቻ መያዝ ቢችልም ከ2000 በላይ ታራሚዎችን እንዲዝም ተደርጓል። በዚህ ያሉ ጥቂት የማይባሉ እናቶች አሉ። እናቶች ከልጆቻቸው ጋር በማረሚያው ይገኛሉ። እናም እነዚህ ህፃናት ምንም ጥፋተኛ ባይሆኑም በመከራ ውስጥ ከማለፍ ግን የሚያድናቸው የለምና እነርሱም ታሳሪዎች ናቸው። ሰባተኛም የዲሞክራቲክ ሪፐብሊክ ኦፍ ኮንጎ የማካላ ማዕከላዊ እስር ቤት ነው። ይህ እስር ቤት የሀገሪቱ ማረሚያ ቤቶች እንዴት እንደሆኑ የሚነግረን እና በጣምም አሳዛኝ ነው። በቤልጅየም የቅኝ ግዛት ዘመን የተገነባ ሲሆን በወቅቱም 1500 ታራሚዎችን እንዲይዝ ተደርጎ ነው የተሠራው። አሁን ግን ከ15000 በላይ ሴት ታራሚዎችን እያስተናገደ ይገኛል። ማካላ በአፍሪካ መፈናፈኛና መተንፈሻ ከሌላቸው እስር ቤቶችም ቀዳሚው ነው። ባሳለፍነው 2024 መስከረም ላይ አሳዛኝና ልብ ሰባሪ ክስተትም በዚሁ ስፍራ ተፈጥሮ ነበር። የታጠቁ ኃይሎች ማካላን ይሰብሩታል። ይህንን ተከትሎም በአንድ ምሽት ከ260 በላይ ሴቶች ተደፈሩ፣ ከ130 በላይ የሚሆኑ ሴቶች ደግሞ ተገደሉ። ስድስተኛ የሰሜናዊት አፍሪካው ሀገር ግብፅ አልካናታር የተባለው የሴቶች እስር ቤት ነው። ከዋና ከተማዋ ካይሮ ውጭ የሚገኘው ይህ የሀገሪቱ የሴቶች እስር ቤት በትልቅነቱና በአስከፊነቱ የመጀመሪያው ስለመሆኑ ይታመናል። በውስጡ የያዛቸውን ታራሚዎች እንዲረሱ ያደረገ እንደሆነም ይነገራል። ስፍራው ሞቃታም፣ ክፍሎቹ ደግሞ ሺዎችን አፍነው የያዙ ናቸው። በዚህ እስር ቤት ምንም አይነት መጸዳጃ ቤት የለም። የተሰባበሩ የውሃ ባልዲዎች ሽንት ቤቶች ናቸው። በግብፁ አልካናታር እስር ቤት ቤተሰቦቻቸው በሁለት ሳምንት ጊዜ ውስጥ ለ15 ደቂቃ ብቻ ነው እንዲጠይቋቸው የሚፈቅደው። እናም አልካናታር የስቃይ ምልክት ነው። በተለይ ከሃይማኖት ጋር በተገናኘ ክስ ስለገቡ ሴቶች እውነትም የመከራ ስፍራ ነው። ሕይወት በአልካናታር ያለምንም ተስፋና በአዙሪታም ሁኔታ ይቀጥላል። ሲኦል በምድር እዚህ ነው ይሉታል። አምስተኛ አንታናሞራ እስር ቤት የማዳጋስካሩ ይህ ማረሚያ ቤት ሀገሪቱ ከፍተ ሥርዓት ጋር ምን ያህል እየታገለች ስለመሆኗ ማሳያ ነው። ቦታው 800 ታራሚዎችን ብቻ የሚይዝ ቢሆንም ከአራት ሺህ በላይ ታራሚዎችን እንዲይዝ ተደርጓል። በሽታ ረሃብና ጾታዊ ጥቃቶች በእስር ቤቱ ግድግዳዎች ላይ ደምቀው ይነበባሉ። እዚህ ካሉት እስረኞች ስልሳ ከመቶ ያህሉ ፍርድ ቤት ቀርበው ጥፋተኛ ተብለው ያልተፈረደባቸው መሆኑን ሲሰሙ ማዳጋስካርና ፍትህ ምንናምን እንደሆኑ ይረዳሉ። አራተኛም የዙምባብዌው ቹኩሩምቢ ማረሚያ ነው። በሽታም፣ የታራሚዎች ግጭትና ረሃብ እዚህም የተለመዱ ናቸው። የትኛውም በሽታ ታማሚ ቢሆኑም ምንም አይነት ሕክምና አያገኙም። ሞት በጣም ቀላሉ ነገር ነው። በሦስተኛ ደረጃ ላይ የምናገኘው የማሊው ቦሌ ማረሚያ ቤት ነው። ይህ የሀገሪቱ ብቸኛው የሴቶች እስር ቤት ነው። በዚህ ያሉ 80 ከመቶ ያህሉ ታራሚዎች በሀገሪቱ ሕግ የሚያስቀጣውን ውርጃ የፈጸሙ እንጂ ከሌላ ወንጀል ንጹሕ ናቸው። ማሊ ውስጥ ውርጃ ክልክል ነው። ሴቶች የመደፈር ጥቃት ገጥሟቸው ቢያረግዙ እንኳን ልጁን እንዲወልዱት እንጂ እንዲያስወርዱት የሚፈቅድ ሕግ የለም። ሁለተኛ የዩጋንዳው ሉዚሮ አንደኛ ደግሞ የሱዳኑ ኦምዱርማን ናቸው። ሁለቱም እስካሁን ያየናቸውን ጭካኔ የተሞላባቸውን አያያዞች በሙሉ ከፍ ባለ ደረጃም የያዙ እስር ቤቶች ናቸው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርገው። በቲክቶክም አለን፣ ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።